ያው ብፁዕነታቸው ከአዲስ አበባ ያሰባሰቡት ቢያንስ ከአራት ሚሊዮን ብር በላይ ወደዚህ ህንፃ አምጥተዋል። ከዚህ ክቡራን ተመልካቾቻችንና አድማጮቻችን ዛሬ የ በዛሬው ዕለት እየሰራ ነው ያለ ነው፣ የወለል አርማታ ሙሌት ነው እየሰሩ ያሉት ደግሞ የሶማሊያ ሀገረ ስብከት የርዕሰ ከተማው ማህበረ ካህናትና በጎ አድራጊ ምዕመናን ናቸው። ይህ ህንፃ እንግዲህ የተጀመረው ብፁዕነታቸው በ2016ቱ የግንቦት ርክበ ካህናት ሲኖዶስ ብፁዕ አቡነ ኤልሳ ከተመደቡ ወደዚህ ሀገረ ስብከት ከመጡ በኋላ በአካባቢውን አጥንተው ደግሞም ከካቴድራሉ ጋር በመነጋገር ይህንን ቦታ ከካቴድራሉ በስጦታ ተቀብለው ባለ አምስቱ ወለል ሕንጻ ፎቅ ነው የሚሰራው። ይህንን ብፁዕነታቸው ሲያስቡ አርቆ በማሰብ አንደኛ ተተኪ ትውልድ ለማፍራት አብነት ትምህርት ቤቱን ይደግፋል። ሁለተኛ ደግሞ አገረ ስብከቱ የራሱ የሆነ ልማት ሊኖረው ይገባል። ሶስተኛ ደግሞ በገጠሪቱ ያሉት አብያተ ክርስቲያናት ሊዘጉ ያታሰቡና ደግሞ የተዘጋ አንድ ቤተ ክርስቲያን አለን። እሱ በኢኮኖሚ እጥረት ስለሆነ ድጋፍ አድርገን አብያተ ክርስቲያናቱን ለመክፈት ያስችላል። ለስብከተ ወንጌል፣ ለመንፈሳዊ አገልግሎት፣ ለጠቅላላው አገልግሎት ማሳለጫ ይሆናል። ገቢ ምንጩ በወዲን ደግሞ ምዕመናን ኦርቶዶክሳውያን በዚህ አካባቢ የሥራ ቦታ እጥረት ስላለ ያንንም ከመቅረፍ አቋያ ነውና ብፁዕነታቸው ከመጡበት ጊዜ ጀምሮ ይህ አንደኛው ፕሮጀክት ነው። በዚህ አሁን በማሳየው አቅጣጫ ደግሞ በኮሪደር ልማቱ ምክንያት የፈረሰ የካቴድራሉ 32 ቤቶች የሚተካ ህንፃ ግንባታ ተጀምሯል። ከምድር ብቅ ብለናል። በስምንት ወር ባለፈው ነሐሴ 16 ተመርቋል። 16 ክፍሎች ተሰርተው ሞያ ለህፃናት ተሰርቶ ለቅዱስ ጎርጎሪዮስ ትምህርት ቤት ተከራይቷል። ወዲህ ደግሞ እንደገና በቅዱስ ሚካኤልም በኮሪደር ልማት ለፈረሰው እንደዚህ ተገንባታ አለ እና አረጋዊ ቤተክርስቲያኑ ተሰርቶ እያለቀ ነው። እዚያም ዋናው ቤተክርስቲያን ተሰርቶ እንዳለቀ እግዚአብሔር ከፈቀደ ህዳር 14 ይመረቃል ብለን እናስባለን። በቅዱስ ሚካኤልም በኮሪደር ልማቱ የፈረሰው እየተሰራ ቢሆንም ጎን ለጎን ለስብከተ ወንጌል ለማሳለጫ እንዲሆን አውደ ምረቱን አስፍተን የትምህርት ቤቱን ከመቃብር ቤት ቢሮውን አውጥተን አዳዲስ ተሰርቶ ይኸው በስራ ላይ ይውላልና ብፁዕነታቸው ይህን ሁሉ ስለሰሩ የልማት አርበኛ መባላቸው ሲያንስባቸው እንጂ ሲበዛባቸው አይደለም። ወዲህ ስብከተወንጌልን ደግሞ እንደ አዲስ ኪዳን መምህርነታቸው በጣም እያስፋፉና በየአጥቢያው ላይ ያለው ነው የስብከተ ወንጌል እንቅስቃሴ ቀደም ከሚ ሲልክ ሲሰራ ከነበረው በስፋት እየተኬደበት ነው ያለው። አሁን ዛሬ እየሰራ ነው ያለነው በብፁዕነታቸው መሪነት ልማት ኮሚቴ ሀገረ ስብከት ልማት ኮሚቴ ተቋቁሞ ስራውን እያሳለጠ ነው ው። እንግዲህ አሁን ቤዝመንቱን ዛሬ መቶ በመቶ እንጨርሳለን ብለን እናስባለን። ይህንን ስራ የሚሰሩት ማህበረ ካህናቱ ተባብረዋል። ደሞዛቸውን በመስጠት ከሀገረ ስብከት ሰራተኞች ደሞዛቸውን በመስጠት እንደዚሁም ደግሞ በጉልበታቸው ይሄው በነፃ እያገለገሉ ነው። ምሳ ልጆቻቸውን እያስተባበሩ ጠጠር አሸዋ ያስገል ከዚህ ሁሉ ግን የሚበልጠው የኢኮኖሚ ምንጩ ያው ብፁዕነታቸው ከአዲስ አበባ ከሚያውቋቸው ሰዎች ምሳሌ ልጆቻቸው እና ወዳጆቻቸው ያሰባሰቡት ቢያንስ ከአራት ሚሊዮን ብር በላይ ወደዚህ ሕንጻ አምጥተዋል። ከዚህ በተጨማሪ ደግሞ ብፁዕነታቸው ይሄንን ሥራ አሁን በቅርቡ ለነሐሴ ኪዳነ ምሕረት እዚሁ በፍልሰታ በነበሩበት ጊዜ በግንባታው ላይ ተገኝተው የዚህ የቤዝመንቱ አርማታ ሲሞላ ራሳቸው አርማታ ሲሞሉ ነበር። ቁፋሮ ሲጀመር ቆፍረዋል። ሲጸዳ ጀምሮ ከነሐሴ ከጥር አስር ጀምሮ ልማት ላይ ነው ያላቸው ያሉት። በዚህ አይነት ሁኔታ ብፁዕነታቸውን እያመሰገንን አሁን ልንሰራ ያሰብ ነው። እንግዲህ እጅ እያጠረን ነው። በመላው ኢትዮጵያ ያላችሁ የጅጅጋ ተወላጆች፣ የክልሉ ተወላጆች፣ ኦርቶዶክሳውያን፣ አፍቃሬ ኦርቶዶክሳውያን የሆናችሁ ሁላችሁ በሚጻፈው ከስር በሚጻፈው አካውንት ነምበሮቻችን ላይ የአቅማችሁን ያህል እየሰጣችሁ ሕንጻውን እንድታሳድጉና ቅድም ያልነውን አላማ እንድታሳኩ ጥሪያችንን እናስተላልፋለን።